እንደ ልዕልቴ እስስት ሰው የለም። መጀመሪያ ወድጃት ነበረ፣ አሁን እየጠለኋት ነው ማለት ነው። ለዚ እሺ፣ የሉሊት ካሰብሽ እናቴ ተስፋ እንድትቆርጥ ነው አንቺ ላይ ምንም እንዳት ምንድነው ነው ምንም እንደማታደርግ ያን ተስፋ ለማስቆረጥ ነው። ሄጅ ነገር ኳታሽ? እሺ እሱስ ነገርሻት? አያችሁ፣ ምንም ቢሆን ልጅ ና እናት የሚባል ነገር ያው ምንም ቢጣሉ የእናትነት እንትን ይኖራል። እሺ እናትሽ ደግሞ ፎከረችው። ለምን አልነገርሻትም የሉሊት ሉሊት ቤቱ እንደምትሸጠው ነገርሻት። የእናትሽ እናትሽ ደግሞ ጎሮሯን ቢሆን ይሽ ቀበላት አለሁና ሞቼ ቆሚ ብላ ሉሊት ላይ ፎክራለች። እንደዚህ ስትነግሪያት ያን ስትፎክረ ነበረው ፎከራ። ለምን አልነገርሻትም የሉሊት ራሷንም ለመጠበቅ ካለችበትም ቶሎ ለመሸጥም ከሆነ ቶሎ ለማፋጣን ለምን አልነገርሻትም? አይ ወስስት ነሸርኮች በመገኘት ነው ማለት ነው እንዴ ምንም አንቺ ብሆን ያው እናትሽ ነች። ነገር ግን አሁንም ከደላላው እንደተነጋገረች ስትነግርሽ ወደ እናትሽ ነው ያደለሽው። የታዘብኩት ነው። በቃ አሁን ልትሸጭው ማለት ነው ደስተኛ አይደለሽም። በስ ሉሊት የሆነ ምንም እንትነ ስለማትጠራጠር በቃ ውሳኔሽን ሽን አከብራለው፣ እንትንሽን አከብራለው ምናምን በያት እንጂ አንቺ እያስመስልሽለት ነው ብዬ አስባለሁ። ለሉሊት ማለት ነው። እናትሽ ግን ተንኮል እንደምታስብ አልነገር ሻትም። ሰላም አለይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ። ውድን የተከበራችሁ ክብረት ነክብረነ ቻናል ሰዎች እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክሪፕሽን፣ ላይክ እያደረጋችሁ እስከ መጨረሻውም ተከታተሉኝ እና ያው ልዕልቴ፣ እኔ ዛሬ መጣሁት በልዕልቴ ነው ያው ልዕልቴ። በቃ ሉሊት አሁ እንዲህ እንዲህ ብያት ነበር ያንቺም አስቤ ነው ማለት እናቴም ከዚህ በኋላ ተስፋ እንድትቆርጥ ያን አስቤ ነው እንጂ በሌላ በክፋት ወስጄ አይደለም ብለሽ የሉሊትን አሳምነሻታል። ግን ባይሆን እናቴ እንደዚህ ስነግራት እናቴም ደግሞ አንቺ ላይ ብዙ ማድረግ ብቻ እንደፎከረችም መንገር ነበረብሽ። እና የእናትሽ አዝነሽ ሉሊት የራሷ ጉዳይ ነው ብለሽ አሁን ፊት ለፊቷ ነው የምታስመስልላት ማለት ነው። ስለዚህ ይህ ነገር ጥሩ አይደለም፣ እስስት ይባላል። በቃ እናትም አባትም ቢሆን ከሀቅ ጋር መቆም ነው እንጂ ይሄ በግል እንትን ብሎ አይደለም። ኦኬ፣ ገብቶሻል ሀሀው እንደዛ እንትና ደግሞ ማነው? ይሄ ማን ነበረ? ካሌብ። የካሌብ ደግሞ መጠፍጠፍ መቼ ነው የሚያወጣ? አንዳንዴ ጠፍጥፍ ብለዋለች። እውነት ከሆነው ፍኖት፣ አንዳንዴ መጠፍጠፍ ነው እንጂ ሁሌም እንደ ቂጣ፣ አንዳንዴ እዚህ እየተጋገርክ ምን? ፍኖት ደግሞ አሁን ኃይለኛ እንትን ሆነሻል። ከዛም ከዛም ከዚህም ከዛም እያቀጣጠሽ ነው። እና ኮንፊደንስ ምናምን ደስ ይላል። ጀምር ሰውም ነብታ። ግን ሉሊትን እንዳትጎጃት አደራሽ። ሉሊትን የሚጎዳት ነገር እንዳታደርግ ሌላ ደግሞ ያሬድ ነው ማለት ነው፣ የኤልሳ ወንድም። አንተ የመጣኸው የአባትህ ገዳይ ነው ወይስ ካሌብ ለመጠፍጠፍ ነው መጣኸው? አንድ ቀን ስትፈልግ አላየንህም። ካሌብ አለበት እየፈለክ ነው ያለው። ስለዚህ ይህ የመጣህበት አላማ ሌላ ነው፣ ሆኖ ግን አንተ የምትውለው ሌላ ቦታ ነው ማለት ነው። እሺ አሁን ደግሞ ከፍሎት አንድ ሁለት ብላችሁ ፍቅር ልትጀምሩ ነው። ከዛውም ደግሞ የእናትህ የማነው የቤተሰቦችን ገዳ ይፈልጋለሁ ብለህ መጣኸው። በቃ የለም ስራ ካሌ መጠፍጠፍ ሆኗልና ምንም አላማርከኝም። የተዛዛችሁ ነው ነገራችን ላይ ይህን በእንጀራ እናቷ የምትሰቃየው ተማሪ ሉሊት የሆነ አለ አይደል እውቀት ተንዘላዘላችሁ ማለት ነው። ሌላው አልማዝ ተንኮል ተንኮል ከዛ ከእንትን እስከ ሰውዬው ጋር ያው ቤቱ እንትን ለማለት ደውል ከዚህ በፊት ሁለቱ ምን ያብረው ወንጀል ሰሩ ይመስለኛል። ወንጀለኞች ናቸው ማለት ነው። ይህ ትንሽም ቢሆን መደንገጥሽ ጥሩ ነው። ከዚህ በፊት ተሰራሽ እንደ አንድ የሳስበው ያው የአሬድ ነው። ማን ነው? የአሬድ የኤልሳ ወንድም ነው። የእሱን ቤተሰብ ወገድል ይመስለኛል። አንዱ የተጠቀሰው አንዱ ደግሞ የካሌብ አባት ነው። አንዱ ደግሞ ሀሴት ነች። ስለዚህ የዚህ ሶስት ሰዎች ህይወት በእጅሽ እንዳለፈ ወይም ደግሞ ይህን የሚጠቅስ መረጃ ያው አሳይቶሻል ትንሽ ደንገጥ ብለሻል። መደንገጥሽ ጥሩ ነው። አንቺ ግን ማንም እንዳያውቅ ነው የምፈልገው። ነገር ግን መጨረሻ ከሄሮድን ጋር ስታወራ ነበረው ያው የሚያስፈራሩበት ነገር አለ። የዚህን ፖሊሲውን ብቻ እሱም ከነሱ ጋር እየሰራ የተቀበለው ወይም ደግሞ እዛ መስሪያ ቤት ላይ የእነሱ እንዲፈርድላቸው ምናምን የሚተባበራቸው ነገር አለ ይመስለኛል። ስለዚህ እሱም የእጅ የሆነ ነገር አለበት። የእሱ የሚጠቅስ ማለት ነው በዚህ በወንጀሉ ያለ ሰዓት ላይ ያው ባጭር ነው የቋጩት። ስለዚህ ሁላችሁም ወንጀለኛ ናቸው ማለት ነው በተቀመጠንበት በሀላፍትነት። አንዳንዴ የሀላፍትነት በጣም ከባድ ነው፣ በተለይ ደንቦ ህዝብ ላይ ምናምን ሲሆን የምር በሀላፊነታችሁ ስሩ። የተቀመጣችሁ የህዝብን ህዝብን ለመጠበቅ የህዝብ ልትፈርዱ ነው። ማንኛው ነገር ህዝብ ሲኖር ነው እናንተም ተቀምጣችሁ የምትቀጠሩት ማለት ነው። ይህን ሰውዬ ሳስበው ከነዚህ ጀርባዎች ከወንጀለኞች ጀርባ ወይም ደግሞ ይህ ወንጀል ከሚሰሩ ለምሳሌ ከእነ አልማዝ እንደሷ ተመሳሳይ ተመሳሳይ ወንጀል ከሚሰሩ ሰዎች ጀርባ ያለ ይመስለኛል ማለት ነው። ስለዚህ ያው ባጭር ተቋረጠ። እንደዚህ ወንጀለኞችን ተው፣ ወንጀሎቹን ደግፋችሁ እዛ ውስጥ ወይም ደግሞ እዛ ወንበራችሁ ተቀመጣችሁ ለወንጀል አይደለምና ስታ ታያላችሁ። በሚቀጥለው ያው ባጭር ነው የዘጉት ነው። ይህን ሰውዬ ከጀርባው የእነሱም እንትን አለበት ወይም ደግሞ የሚካፈሉት ነገር አለ ይመስለኛል። ሌላ የኤልሳ ማነው የኤልሳው ወንድም ከፍኖት ያው ከፍኖት ጋር እስ ነገር ተመችቶኛል። ኤልሳ ኤልሳና ካሌብ አንድ ላይ እንዲሆኑ ፍኖትና ማነው ወንድሟ ደግሞ የኤልሳው እንደዚያ ተሰማምተው ነበር፣ ግን ወንድሟ መለሰው ነው መልስ በጣም ደስ ብሎኛል። በዛ ከቀጠለ ካሌብ ባይሰማማን ተሰማምተዋል። ያው ችግር አለበት ሰው

ሌልቺ ደግሞ ይህን አዲሱ ልጅ ያሬድ እሷ መፍቅረዋለች። እንዴት ነው የሚሆኑት? ኤልሳና ፍኖት በዚህ ተደራድረው ጨርሰዋል። ፍኖት ከካሌብና ኤልሳ አንድ ላይ እንዲሆኑ ኤልሳ ደግሞ ምን አድረገች? ወንድሟና ፍኖት አንድ ላይ እንዲሆኑ በዚህ ተስማምተው ሊሰሩ ነው። ከዛ መሁን መነው ቀረው የምትጎደቡ መሃል ሉሊት አይተን ከሲስ አይሴቶች ዝም ብላችሁ ተቀማላቸው አደል? ኤልሳ ግን አይደብርሽም ግን የምር ይደብራል። ጥሩ አይደለም። እና እንደዚህ አይነት ነገር አትፍሩ ማለት ነው። ያው ሉሊት ካሌብ ሉሊትን ይወዳታል። ምንም ምንም ምንም ይወዳታል ማለት ነው። አንተ ካሌብ ማሳደድ አለብህ። በዙሪያ አለች ከየት እንደምትውል ምናምን ይህ ክንትና ክንትና ጋር አልማዝን ማሳደድ አለብህ። ደግሞ የሆነ የምትረባም ነገር አትመስለኝ ስትታይ ማለት ነው። ስራ ብቻ መጠፍጠፍ ሆኗል፣ ግን እንደዛ አይደለም። አንተም ደግሞ የኤልሳ ወንድም ተባልክ፣ ሰውዬ ወንጀለኛው ልትፈልግ ነው። ምጣ ነው ወንጀለኛው ፈልግ እንጂ አንዴ ከፍኖት አንዴ ዝም ብሎ መንገድ መንገድ። አንተም ምንም እንትላላደኝም እና የምታሳዝነኝ ሉሊት ነች። ሉሊት ዝም ብለን እንደዚህ ፈዝዝ ካለች ደግሞ የእንትናን ሌላ መንገድ እየከፈተችላት ነው። ቀጥታ ወደ ገደለው ማድረግ አለብሽም ወደ ፈጥነ ግብ። እዛ ቤት ደግሞ አቲጂ ምን ይወስድሻል? ቤትሽ ላይ ቁጭ በይ። አዎ፣ ይሄ ነው ምልሽ። ቁጭ በይ አለሳውን ልዕልት ያለች እዛ ቤት ምን ያስጌድ ይሻል? ሲጀመር ማነው ልዑል የለም ወይስ ያኛው ልጃችን ወደሽ ዋል። ስለዚህ ቤትሽ ቁጭ ብለሽ ያለውን ምግብ የምትጋፈጭ ነው ሚሻለሽ። ሰላማችሁ ይብዛ። ባይ ባይ